የኢትዮጵያ የኒውክሌር ኃይል ማመንጫ 60 ዓመታት የማገልገል አቅም ባለው ዘመናዊ ቴክኖሎጂ እንደሚገነባ ተገለጸ። የኢትዮጵያ ኒውክሊየር ኃይል ማመንጫ 60 ዓመታት የማገልገል አቅም ባለው ዘመናዊ ቪቪኢአር 1200 ቴክኖሎጂ እንደሚገነባ ተገለጸ። በሁለቱ ሀገራት መካከል የተፈጠረው የድርጊት መርሃ ግብር ይህ ዘመናዊ ደህንነቱ የተጠበቀው ቪቪኢአር 1200 ቴክኖሎጂ መሠረት ያደረገ የኃይል ማመንጫ ግንባታን ያመለከታል ሲሉ በኢትዮጵያ ሩሲያ አምባሳደር ኤፍጌኒ ተርኪን ለሩሲያ ሚዲያ ተናግረዋል። የቪቪኢአር 1200 ቴክኖሎጂ ልዩ መለያዎች በሮሳቶም የበለጸገ ሩሲያ ሰራሽ ቴክኖሎጂ ነው። የቴክኖሎጂ ክፍሎች ለ60 6 ዓመታት ማገልገል ይችላሉ። በግምት 1200 ሜጋዋት አጠቃላይ ኤሌክትሪክ ኃይል ያመነጫል። ከቀደምት ቴክኖሎጂ ውጤቶች ጋር ስነጻጸር ወደ 36 ፐርሰንት የምጠጋ የተሻሻለ ቅልጥፍና አለው። ሚኪ ነኝ ከሚኪታ ቦረንቆ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታትር መረጃ አግኙ። ለሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና ታትር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ቆዩልኝ።